ስንት ጊዜ ሸውጄ ሸውጄ ዛሬ ተያዝኩ። ምንድን ነው ቪዲዮ የምትዘበራርቂው? እስኪ ካሜራው ምልክት ተጫኝ። በቃ አትነካቂ ደሞ ቴክስት አርገሻለሁ። እረ ኦ ኦ ኦ አይነጥላ ነኝ፣ በስላሴ ይዤሀለሁ። ሸኘኝ ጭራሽ ግዝ ስንት ስንት መንፈስ ሲገባ አውቀው በስሜ ሌሎች ሲኦል እንዲሄዱ አትደረጌ ስንት እንደተጫወትኩበት። ሰላሳ ሁለት አመት ሙሉ በህይወቱ ተጫዋቸ ተጫዋቸ። ዛሬ ግን ገማኝ፣ ገማኝ አስጠላኝ። ምኑ ገማሽ? ስራው፣ ስራው ነገር፣ ስራው ሁሉ እንባ በቃ። ጸሎ ጻልሽ አልኩትም። አሁን በቃ አስጠላ። ተጫወቱ ተሰናቲ። ቆይ ቆይ ቆይ፣ በሱ ድምፅ አታውሪ። በራስሽ ድምፅ አውሪ። እህ ሲመለከታስ ወይ እሺ፣ ምን ምን አደረግሽው? በፊት ማረገው በቀን አስራ አንድ ጊዜ ግለ ወሲብ አስፈጽመው ነበር። በቀን አስራ አንድ ጊዜ፣ በቀን አስራ አንድ ጊዜ ደም እስኪረጭ ድረስ። ምን አደረገዋለሁ? መሬት ዝሙት አሰርቼዋለሁ። ከመሬት ላይ፣ ከወንድ አህያ፣ ምን ያላረግኩት ነገር አለ? ስንት ቆርቦ ቅዱስ ቁርባን በተቀበለበት ቀን

ሌላ ምን አደረግሽው? ወይ ማተኛ ማተኛ ልጅ ሌላስ ምን አረግሽው? ሌላ መተት ሲገባ አልፈቅድም። መተቱ እንደገባ ምልክት ሰጠ፣ ጮሆ እንዲወጣ አደርጋለሁ። ራሱ እንደ ጅግና እንዲቆጣ አደረኩት። ሌሎች መንፈሶች ሲገቡበት በፍጥነት ይዞ እንዲያሸኛቸው አድርግና እኔ ግን ቦታዬን ይዤ ተደላድሌ ቁጭ ቁጭ ሲፈግድ ሶስት መቶ አራት መቶ ስደሰግደ ነው። በቀደም የያዘኝ እንጂ አስር አመት ሙሉ የለችኝም አይነጥላማ። እግዚአብሔር ይመስገን። በጠዋት ነው አባ ግርማ፣ መምህር ግርማ ያሸኝሉኝ ብሎ እንዲመጣደቅና እንደ እንደሌለው አድርጌ አሳምኘው ነበር። በኋላ ግን ምን ያድርግ በሌሊት መጥቼ የተገናኘሁት ሕፃን ልጅ ላስደፍ፣ ሕፃን የሁለት ዓመት ልጅ ሕፃን ላስደፍረው ስፈልግ፣ ስንት ላስደፍረው ስፈልግ አይነት ላይ ያለችም ብሎ ይከራከርልኛል። ጠበቃ ሆነልኝ ላራሴ እኔ ደግሞ ተጫወትኩት። ዛሬ አዋረደኝ ሥላሴ እንጂ በሕማማት ነው አራት መቶ አምስት መቶ ስግደት ከሕማማት በፊት አራት መቶ ሶስት መቶ ስግደት እየሰገደ ጉዲ አደረገኝ። እንጂ እኔ እኔ ሳይሞት አልፋታውም ነበር። መንፈሶች ሲገቡ ቶሎ ቶሎ ስለሚያዙለት ወይናምባም ቶሎ ቶሎ እየጮሆ ስለሚሄዱለት ተከፉ። ሰው ሰይጣን እሄደልኝ እንኳን አይነ ጥላ ሌላም ስልጣን የለውም በእኔ ደብተራ ስልጣን የለውም እያለ ሲመጣደቅ እንጂ ስንት እንጀራ ተከፍተውለት ነበር። እድሉ ተመልሶ፣ ትዳሩ ተመልሶ ሁሉ ሁሉ ግኔ ግን አለው አለሁ ተራሁለት እሺ አንዴ ዝም በይ እንግዲህ ሰማችሁ አይደል አጋንንት እኮ እምናረገውን ነገር ብቻ አይደለም ወይም ደግሞ የተቀጠቀጠበትን የተዋረደበትንም ሳይሆን ድክመታችንንም ሁሉ ነው እንደዚህ ግልጽ አርጎ የሚናገረው ሌላ ምንም ማያረገኝ ተሸኝቷል ባዶ ነኝ ነፃ ነኝ እያለ ሲያስብ ሌላው ደግሞ ይጠበቃል ብዙ ሰው እንዲህ ነው የሚለው ሲሸኝለት ሌላ አይገባም ይላል ሌላ ሲገባም ይሸኝ ይሸይገባ ከመ ይሄዳል፣ እንጂ ብዙ ሰው የሚፈተነው ከተሸኘለት በኋላ እድሜ ዘመኑን ነፃ ይሆነ ይመስለዋል። ክፉ ሰው ካለ መተት ካለ ለምሳሌ ይታደሳል ይላካል። ጥናዋጊም ይታደሳል ይላካል። ሌሎቹም ደግሞ ድክመታችንን ውድቀታችንን እያዩ ይገባሉና በተለይ ደግሞ ቺ ሴት አይነ ጥላ በጣም ክፉ ናት። እንደሰማችሁት ነው። እስኪሞት አለቀውም ነበረ ለምን? ተባሪያችን ከጣባያችን ከራሳችን ጋር ከደም ከተጋካጥ እንደ ተዋዶ ተመጣጥሮ ስለሚኖሩ ለመላቀቅ ከባድ ሆኖ እሱ ነው። ሴት አይነ ጥላክ አለች። እንግዲህ አይታቹዋል፣ ሳምታቹዋል። ለምታረጋው ነገርና በጣም ከባድ ነው። እኔ ላይ ላይ ያለው የሰው ሁሉ ያስራል። ኤልያስ መንፈስ ሁሉ ያስራል። እኔ ላይ ላይ ያለው ይገስጻል። ግን እኔ ይገስጻለሁ። እኔ ደግሞ ሱን እንዴት እንደጫወትኩት ግን ምን አለበት፣ ምን አለበት ትንሽ እናቱ እስክትሞት እንኳን ብቆይ። ግን በቃ ሲያስኩ እናቱ በሞተች እናቱ በሞተች እና እያለቀሰ ባየውት። በቀን አስራ አንድ ጊዜ ግለ ወሲብ ስታስፈጽሚ ምን ይላል እሱ፣ እንደው አይማረርም? ምን ምን አቃ በዛን ጊዜ ምን ያቅን ነበር ነው ምን እንዴ፣ ከውሻ ከዶሮ ከምን ያላረገው ነገር አለ? ከሰዶማዊ ማረገው ነበረ። በልጅነቱ አስደፍሬዋለሁ። የአምስት አመት ልጅ እያለ ሶስት ወንዶች ደፍረውታል። ምን ምን ያላረኩታለ እንዴስ እንዲያው እንዴ ግርማ የሚባለው ከመሬት ንቅል ያርገው ነው። አሁን አሁንማ ሊሞት ነው። አረጀ ራሱ። አንተን እንጂ ትንሽ ብትቆየው በሞተ እንዳይመስልህ። መምህር ግርማ እኮ ናቸው። ይኸው ከወጣቱ በተሻለ ሁኔታ ቆና አገልግሎት እየሰጡ ያሉት አህ አህ አህ። ጉልበት በሰውነት አይደለም፣ ጉልበት በእግዚአብሔር ነው። አይኔ እያየ ኩፍሳ ላይ እየሄድኩ ነው። ይስፋላችሁ እንጂ እኔማ በቃ እየሸወድኩ እያታለልኩ አንተ ላይ ራሱ ሌሎች ሲሸኙ መቼ እኔ ንቅንቅ አልኩ። በቃ ትንሽ እንኳን ቢያንገዳግደኝ አዲስ አይነት ጥላ ነው እንጂ ነባረው አይደለም እላሉ። አሁን ትላንትና ገብቼ እኮ ነው። አይ አይ ቼ ምናምን ብዬ ሰራዊት እዚህ አስከሄድና እኔ ቀጥ ተጨውት። በጭንቅላት ነው ተጨውት ከጠቋር ጋር ብሬ አይነጠላ ክፋቱ እዚህ ላይ ነው። አይነጥላ ሲባል እንደው እንደ ስሙ ቀለል ልታደርጉታላችሁ ወይም ደግሞ ቀላል ይመስላችኋል፣ በጣም ያታግላል። እኔ እንግዲህ በዚህ አገልግሎት ቀን በቀን ለአራት አመት፣ ልክ እንደሱ ሱ ያጠመቁት ልጅ ነበር፣ ሴት አይነጥላ ናት። በአራት አመት በለት ተለት ጥምቀት በጾም በጸሎት በስግደት እንደዛ እየሰገደ እየቀጠቀጠ ነው የተሸኘለት። እና ሴቶቹ በጣም ያስቸግራሉ፣ ምክንያቱም እንደ ባሎን ይቀመጣሉ ትዳር እንዳትይዙ ያደርጋሉ። ትዳር ደግሞ ከያዛቸው ደግሞ በሩካቤ ሥጋ በአመል በጥባይ እየፈተኑ እየበጠበጡ እያናወጡ ይኖራሉ። እና ሴቶቹ በጣም አስቸጋሪ ናቸው። ወንዶቹ ላይ ተዘጋጅ። በስላሴ ስም በስላሴ ስም በአጋዕዝተ ዓለም በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በዘብሩ ዳኛ በቅዱስ ገብርኤል ስም በቅዱስ ስም ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ለቅቄ ፈትቼው ለቅቄ ሄዳለሁ ከሰውነቱ ወጥቻለሁ ከአጥንቱ ከሰውነቱ ከነፍሱ ከስጋው ወጥቻለሁ በስላሴ ስም በሲኦል ለዘላለም ታስሪያለሁ በሲኦል በሲኦል በስላሴ ስም ለዘን ለዘላለም ታስሪያለሁ ቆይ አንዴ ዝም በይ እዚህ ላይ ልበላችሁ ስሙኝ በተለይ ወንዶች ክፍለ ሀገር በተለይ ያሉ ወንዶች በልጅነታቸው ከአህያ፣ ከበግ፣ ከፍየል፣ ከእንስሳት ጋር በልጅነት እንዲህ አይነት ነገር ይፈጽማሉ። መሬት እየቆፈሩ የሚያወስቡ ሰዎች አሉ። እንዲህ የሚያደርገው ያክፉ ያጥፉ አይነጥና ነው። ይሄንን ያስለምዳችኋል፣ ሲያድጉ የሰው ያስጠላችኋል፣ ወይም ደግሞ ከሰው ጋር ደግሞ በደንብ አድርጉ ይፈትናችኋል እና በልጅነት እንዲህ አይነት ነገር የገጠማችሁ ሰዎች ካላችሁ ቆም ብላችሁ እራሳችሁን ፈትሹ። ምክንያቱም እንዲህ የሚያስደርገው እናንተ ሳትሆኑ ክፉ መንፈስ ነውና በልጅነት እንድታስደርገኝ ነበር። አይነ ጠላ ያላችሁ ብትቀጠቅጡት አቤት ይላል። እሺ የመጨረሻ ነው፣ የመጨረሻ ነው፣ የመጨረሻ ነው። ምን አለኝና አይ ሰባት የበሰላት የስምጭው ነው እቺ ተረበት አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት በል መጨረሻ ገንሽና ይሄ የዘንብሩ ዳኛ ቅዱስ ገብርኤል ሲኦል ያውርድሽ፣ በሲኦል ይሰርች። ተስፋ ስናሴ እግዚአብሔር ሁሉ ሰላም ነው። አይዞኝ ተረጋጋ። አይዞኝ አማት፣ አይዞኝ ተረጋጋ። ተስፋ ስላሴ አቤት፣ አማት አቤት፣ አቤት። የተናገረው ጉድ ነው። ይህን ሁሉ አንታር ለሚያረከው ያስደረጉ እነሱ ናቸው። ፉ መንፈስ ክፋቱ ያስደረገውን ያለ ፍረት ስሙ ብሎ ነው የሚናገረው። ምስጢር የሚያወጣው በነገራችን ላይ ዳግማይ ይሄ አጋንንት የሚጎትቱት ለምናምና ብለው ጠጥቶ የተዋረሱት የሚተዋረሱት ወይ ክርስቲያን ደግሞ የሚያገለግሉት አንዱኛ ነው የሚፈሩን ስንጠይቀው ዝቅዝቅ አርጎ ይናገራል ነው ምክንያቱም ያደረጉት ያስደረጋቸው በሙሉ ስለሚናገር የሚፈሩት አንድም በዛ ነውና እንዳይሆን አሁን ካየ ምንም ፍረትረት አድርጋን ለሷ ክብርም ነውርም የለም፣ ችግር የለበትም፣ አይነጥላው ችግር የለበትም። ፍርጥርጥ አድርጎ ነው የሚናገረው። አንዳንዴ እንደውም አይነጥላው ሲናገር እኛ እንፈራለን፣ እንሳቀቃለን፣ እንደነግጣለን። ግን ራሱ መንፈሱ ስለሆነ ሰው ይማርበታል። አንተ ድለኛ ነህ ተስፋ ሥላሴ፣ ምክንያቱም እግዚአብሔር ምን ያህል ቢወድ ነው ሰላሳ ሁለት አመት አብሮህ ያደገ ይኖረ ከዛ ብዙ ነገር ያደረገች አይነጥላ መላቀቅ ከዚህ በላይ በእውነት የእግዚአብሔር ቸርነት የለም። ምክንያቱም በአንተ ህይወት የነበሩ ሰዎች አሁንም አሉ። ህይወታቸው ተበላሽቷል። ህይወታቸው ተመሰቃቅሏል። ተስፋ ቆርጦ ቁጭ ብሏል። ምክንያቱም የመንፈሱን ጠባይ አያውቁትም። እኔ ነኝ እያሉ ራሳቸውን እየከሰሱ እየወቀሱ የሚኖሩ በጣም ብዙ ሰዎች አሉ እና እንኳን እግዚአብሔር ገናገለ አሜን። አባታችን እግዚአብሔር በእድሜ በጠጋ ቆይልን ከዚህ በፊት ምስክርነት ነግሮ ብሎ ከዚህ በፊት እዚህ ሀገር ስኖር ከሀገር ቤት ከዚህ ተነስቼ ወደ ሀገር ቤት እንዲሄድ አብረን ከርት ተልኮ ነበርና ከዛ ይህም ለሰዎች በስመ አብ በል ጸሎት አድርግ፣ መንፈሳዊ ሰዎች ነበሩ በአጠገቤ። እና ተው ሀገር ሀገር የምትለው ነገር ይሄ ጠኝነት አይደለም ተረጋጋ እና ሁሉም በጊዜ ይሆናል ሲሉኝ፣ ማንንም አልሰማም ብዬ ከዚህ ፓስፖርቴን ምንም ጠቃልዬ ገብቼ ሀገር ቤት ወይ አንበ እርሶ በሚያጠምቁበት ጊዜ ያው አላስተዋሉትም፣ ብዙ ሰብ ስለሚጮህ ነው እንጂ ከዚህ አንስታ አንስቶ መተቱ ከዚህ አንስቶ ወደ ሀገር ቤት ወስዶኝ፣ እንደ እድል ሆኖ ደግሞ አጎሮ አካባቢ ስለነበርኩ የምኖረው አጋጣሚ ህጄ ሰው ባሉበት ስጠመቅ ለተወሰነ ወር ስለጠመቁ በኋላ ከዚህ አንስቶ የወሰደኝ መንፈስ እዛ ተይዞልኝ ሸኝተውልኝ ከሁሉም ሰው ጋር በውስጡ ስጠመቅ መንፈሱ ከሄደ በኋላ ወደ ራሴ ስመለስ የማደርገው ነገር ትክክል እንዳልሆነ አውቄ የቀረውን ትኬቴን ምናምን ያለ ምንም ቅጣት ያቀው አንድ አመት ብዙ ቆይቻለሁ። ያለው ሀገር ቤት ከአስገባኝ መንፈሱና ምንም ሳይመጡኝ ከሀገር ቤት በሰላም ተመልሼ ወደዚህ አሁን ወዳለሁበት መጥቻለሁ እንጂ በአብራን ከርትት እንደዚሁ አገሬ ላስቀድስ ነው ቅዱስ ሀገሬ በስሜት ተገፋፍቼ ገብቼ ነበር። ሀገር በዚህ በአብራን ከርትትና እርሶ ጋር መጥቼ ነው ተሸኘልኝ። እግዚአብሔር ይመስገን። አሁንም ወደ ናይቶ መቤት ድንግል ማርያማ ስላይ ነ ሊቀ መላእክት ቅዱስ ሚካኤል በስላሴ የሚቆምልህ፣ አይዞኝ። እሺ እሺ እሺ። አባታችን በሚወጣ ጋር አይ አይ ተፈጣስ ነበረች አይደል? አዎ አንተ ላይ ቀርበዋል ቀስ ቀኖዋል ተአምር ያደረገልኝ ተአምር ነው። ምክንያቱም አጎቴ የደብተራ ነው እና አገር ሙሉ የሚያተራምስ ነው። ብዙ ሰዎች የሚሰግዱለት አጎት አለኝ። ስድስተኛ ጣቴ ይህችም ቆርጦ ወስዶ ላ ብዬ ነው እንጂ ይህችን ቆርጦ ወስዶብኛል። ያው ውጪን ውጪን ስድስተኛ ጣቴ ቆርጦ በብረት ምጣድ አቃጥሎ ነው አሽቶ እድሌን ሁሉ የወሰደብኝና አጎቴ መንፈሱ መንፈስ የተናገረው ባል ደግሞ ብዙ ሚስቶች ያሉት ነው። እኔ የማውቃቸው እንኳን እስከ አስር ይደርሳሉ። እኔ በቁጥር መንፈስ እንደሚለው ግን ሰማንያ ሰባ ሚስቶች አሉት ነው የሚለው እና ሁሉም ጋር ነው እንትን ያለው። እናቴ ብቻ ናቸው ከቤተሰብ ደህና ሆና በጸሎት በስግደት ያው በርሶው ውጤት ነው። አይዞሽ ብያት መቁጠሪያ ብቻ ይዤላት ብዬ አሁን ወደ ንስሐ ወደ ቅዱስ ቁርባን ገብታልኝ ከዛኛው ባዕድ አምልኮ ወጥታ በእግዚአብሔር መንፈስ ውስጥ ነው ያለች እና ብዙ ነው አባታችን። እኔ እንደዚህ ሰው ሁኜ ሲያዩኝ እንደዚህ አልነበርኩም። እብድ ነበርኩ፣ በቃ አካብዶኝ ነበር ብዙ ነገር። ግን አሁን በልጆዎች ባርኮኝ እግዚአብሔር የተባረከች ሚስት አግኝቼ እርስዎ በመስቀሎት ባርኳት ወይን አምባ ማርያም ቀን የበረከት ምግብ ስንበላ ውለን ማታ ምት መጥቶ ለጠዋት ነው የወለደች። ያለ ምንም ሆስፒታልም ምንም ቼክአፕ ማናደርግም ብለን የእኛ ቼክአፓችን ወይናምባ ማርያም ናት ብለን ሄዳ የተባረከ ልጅ ተወልዶ በእርሶ መስቀል ባርከዎት፣ በጠሎት አበርትተውን ሁሌ አያዩት ነበረ። ተደጋጋሚ አያዩት ነበር እዛ። ወይናምባ ያው መሰናክል ላለመሆን ብዬ አልጠጋሁትም። ያውችና የአሁኗ እርኩስ አታስጠጋኝም ነበር። ግን ባለቤቴ ወይ ናምባ ውላ ዛሬ የበረከት ምግብ በልተን በማታው የምትመጥቶ በጠዋት ነው የወለደች ና በሰላም ተገላገለች ልል በቅዱስ ዑራኤል ቀን ማለት ነው። ወደ ዑራኤል የሚያነጋ እግዚአብሔር ይመስላል መብራና ትላቱ መርቶ ሺ አሜን። እሺ፣ እነዚህ ኮተቶች መንፈሶች እንኳን እያሉ እግዚአብሔር በበረከት ይጎበኛል ለማለት ነው አባታችን። እሺ፣ እሺ፣ እሺ። እግዚአብሔር ይመስላል መብራና ትላቱ